ለአገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በየሳምንቱ ይዘን ወደ እናንተ በሚመጣው በዚህ የመጽሐፍ ቅዱስ ጥናት መሰናዶ እየተመለከትን ያለ ነው ከመጽሐፍ ቅዱሳችን የኢያሱን መጽሐፍ ነው። ይህ የትምህርታችን ሶስተኛ ክፍል ነው። በዚህ የትምህርታችን ክፍል የጸጋው ማስታወሻዎች በሚል ርዕስ አብረን እናጠናለን። የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምር። እግዚአብሔር አፍቃሪ አባት፣ እናመሰግናለን። አንተ ረድተህን፣ እንደገና ደግሞ ቃልህ እንድናጠና ይህን ድል ስለሰጠን ተመስገን። አሁንም አንተ አብረኑን በምናጠናበት ጊዜ አስተማሪያችን፣ መሪያችን እንድትሆን እንጸለያለን። ስምህ የተባረከ ይሁን። በጌታ በኢየሱስ ስም አሜን። እንግዲህ የጸጋ ማስታወሻዎች ከኢያሱ ምዕራፍ አራት የተወሰደ መሪ ጥቅሳለን እንደዚህ ይላል። በጥቅሱ ላይ የተቀመጠው ሐሳብ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አህዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለም እንድትፈሩ ነው፣ ይላል የእግዚአብሔር ቃል እንግዲህ በልግ ዝናብና የሚቀጥል በረዶ የዮርዳኖስ ወንዝን እስኪጎርፍ ድረስ ሞልቶት የነበረበት ወቅት ነበር። ውሃው ወደ ሙት ባህር በፍጥነት ይጎርፍ ነበረ። ጥልቅ ባልሆኑት የዮርዳኖስ ወንዝ ክፍሎች እንኳን ወንዙን መሻገር አደገኛ ተግባር የሆነበት ሁኔታ እንደነበር እናስተውላለን። ይህ ሁሉ ሕዝብ አዛውንትን፣ ነፍሰ ጡሮችን፣ ሕፃናትንና ከብቶችን ይዘው እንዴት ይሻገሩት ይሆን ይህንን ወንዝ ብሎ ለሚጠይቅ ሰው ሁኔታው ከባድ ነበር። ይህ ለሰው የማይቻል ነው፣ ለእግዚአብሔር ግን ቀላል ነው። ለዚህ ነው እግዚአብሔር ምን አላቸው ራሳችሁን ቀድሱና ዮርዳኖስን ተሻገሩ ሲላቸው እናደምጣለን። እንግዲህ ዮርዳኖስን መሻገር በኢያሱ ምዕራፍ ሶስት ላይ የምናገኘው ክስተት ነው። በዛ ውስጥ አስቀድመው ከመሻገራቸው በፊት የመቀደስን አስፈላጊነት የሚያመለክት ድርጊት ተፈጽሞ እናያለን። ከዚያም እግዚአብሔር ድንቅ ነገሮችን በማድረግ የሚያሻግርበትን ሁኔታ ሲያመቻች እናያለን። በመቀጠል በኢያሱ ምዕራፍ አራት ላይ ደግሞ ማስታወስና መርሳት ጋር በተገናኘ የማስታወሻ ምልክቶች እንዴት እንደተሰጧቸው የመርሳት አደጋዎችን ደግሞ ሊያስወግዱ እንደሚገባ ሲነገራቸው እናነባለን። በመጨረሻም አዲስ ምዕራፍ በዮርዳኖስ ወንዝ ላይ እንደተከፈተ በማየት ጥናታችን የሚያልቅ ይሆናል። እነዚህ ሁለቱም ምዕራፎች ላይ አተኩረን እንመለከታለን። በቅድሚያ የዮርዳኖስን መሻገር በተመለከተ ኢያሱ ምዕራፍ ሶስት ላይ ያለውን ሀሳብ እናያለን። እንግዲህ ኢያሱ ሕዝቡን ምን አላቸው? ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ የሚል መልእክት ሰጣቸው። ለአርባ ዓመታት ደመናው ከሰፈሩበት ቦታ ተነስተው የሚጓዙበትን ጊዜ ያመለክታቸው ነበር የኪዳኑ ታቦት ደግሞ እስራኤልን ወደ አዲሱ መዳረሻቸው ይመራቸው ነበር። ዘውልቁ ምዕራፍ 9 ቁጥር 17ን ስናነብ እንደዚሁም ምዕራፍ 10 ቁጥር 33 ላይ የምናገኘው ሀሳብ ነው። እንግዲህ የሚንቀሳቀሱበት ጊዜ ደርሷል። ከሰጢም ተነስተው ከዮርዳኖስ ዳር ሲደርሱ ለሶስት ቀናት በዚያ እንደሰፈሩ የእግዚአብሔር ቃል ይናገራል። ከዚያም ወደ ተስፋይቱ አገር የኪዳኑን ታቦት ተከትለው እንዲገቡ ትእዛዝን እንደተቀበሉ እናያለን። በኢያሱ ምዕራፍ 3 ከቁጥር 1 እስከ 3 በምናነብበት ጊዜ የኪዳኑ ታቦት መከተል ነበረባቸው። ያ ደግሞ የሚያጠቃልላቸው ነገሮች ነበሩ። ለምሳሌ እግዚአብሔርን መታዘዝ፣ ምክንያቱም በኪዳኑ ውስጥ የምናገኘው አስሩን ትእዛዛት ነው። እነዚህ አስር ትእዛዛት የእግዚአብሔርን ፈቃድ፣ ሕዝቡ ለይቶ እንዲያውቅና ያንንም ተከትሎ እግዚአብሔር ወዳሰበለት ወደዚያ እንዲደርስ የሚመሩት ስለነበር ነው። በዛው ደግሞ በታቦት ውስጥ በእግዚአብሔር ጥበቃ በመተማመን እንዲኖሩ የሚያደርጋቸው መናውን የያዘ ማድጋም ነበር። እንግዲህ በታቦት ውስጥ አስርቱ ቃላት አሉ። እንደገና ደግሞ እግዚአብሔር እንዴት በምድረ በዳ እንደመገባቸው ያንን እንዲያስታውሱ የሚረዳቸው የመናው እዚያ ሳምፕል ነበረ። እንደዚሁም እግዚአብሔር የሾማቸውን መሪዎች ማክበር እንደሚያስፈልግ ያበበችው የአሮን በትር በዚያ ተቀምጣ እናገኛለን። ስለዚህ በታቦት ውስጥ ሶስት ነገሮችን ነው የምናየው። መታዘዝን እናያለን፣ እግዚአብሔርን መታዘዝ። እግዚአብሔርን በመታዘዝ ስንጓዝ ደግሞ በሱ መጋቢነት በሱ ጥበቃ መተማመን እንደምንችል እናያለን። ደግሞም እሱ የሾማቸውን መሪዎች መከተልን አስፈላጊነት በዛ ውስጥ እናያለን። ታዲያ ይህንን ሲያደርጉ ሊያሟሉት የሚገባ ቅድመ ሁኔታም እንደነበር እናያለን። ይኸውም መቀደስ ነበረባቸው በኢያሱ ምዕራፍ ሶስት ቁጥር አምስት ይህንን ነው የምናየው። ይህ መቀደስ የመንጻት ስነ ስርዓትን የሚያመለክት ነበር ልብስን አካልን ማጠብን ያመለክታል። እንደዚሁም ኃጢአትን መራቅንና የእግዚአብሔርን ትእዛዝ ለመታዘዝ ፈቃደኛ የሆነ ልብ ማዘጋጀትን የሚያጠቃልል ነበር ለዚህ ነው ኢያሱ ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ በማለት ሲናገራቸው የምናየው እንግዲህ የእግዚአብሔር ድንቅ ነገሮች ምንድናቸው ያለን እንደሆነ በኢያሱ ምዕራፍ 3 ቁጥር 16 ላይ ከላይ የሚወርደው ውሃ ቆመ ይላል በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ህዝቡን በያሪኮ ፊት ለፊት ተሻገሩ ይለናል። እንግዲህ ብቻውን ታምራትን የሚያደርግ እግዚአብሔር ነው ተብሎ እንደተጻፈ በመዝሙር 72 ቁጥር 18። በእርግጥም እግዚአብሔር አምላክ ብቸኛ አምላክ ነው። ብቸኛው አምላክ መሆኑን እኛም እውቅና እንድንሰጥ ደግሞ ያስተምረናል። ታምራቶቹን እናስታውሳለን። በተለይ ደግሞ በመዝሙር 77 ቁጥር 11 ላይ ታምራቶቹን ልናስታውስ እንደሚገባን አስደናቂ ስራዎቹን ደግሞ ልንተርክ እንደሚገባን በመዝሙር 96 ቁጥር 3 ላይ ደግሞ እናገኛለን። አዎ እግዚአብሔር ብቻውን ታምራትን ያደርጋል፣ ደግሞ ይህ የእርሱ ማንነት እንዲታወቅ ይፈልጋል። ካንዱ በላይ የሆነ ተግባር ወይም ድንቅ ነገር የለም። እርሱ ሁሉን ነገር ፈጥሯል ይለናል። ኤርምያስ ምዕራፍ 32 ቁጥር 17 ለእግዚአብሔር ምን የሚሳነው ነገር አለ ብሎ ይጠይቀናል። ሉቃስ አንድ ሰላሳ ሰባት ላይ ደግሞ በውኑ ለእግዚአብሔር የሚሳነው ነገር የለም ብሎ መልሱን ይሰጠናል። ስለዚህ እርሱ በሕይወታችንም ድንቅ ነገርን የሚያደርግ በሱ በመተማመን መኖር የምንችልበት አምላክ ነው። በመዝሙር መቶ ሰባት ቁጥር ስምንት እንደምናነበው እንግዲህ ከእግዚአብሔር ድንቆች አንዱ የዮርዳኖስ ወንዝ መከፈል ነው። ይህም ደግሞ እግዚአብሔር በእኛ ውስጥ ሊፈጽማቸው ቃል ከገባቸው ታላላቅ ድንቆች መካከል አንዱን በትንቢታዊ መንገድ የሚጠቁም ነው። እርሱም ወደ ሰማያዊቱ ከነዓን መግባትን ያመለክታል። ስለዚህ እነርሱ በዚያ ተሻግረው ወደ ምድራዊቱ ከነዓን እንደገቡ እግዚአብሔር ደግሞ ሕዝቡን በዛው ታምራዊ ክንዱ እየመራ ወዳዘጋጀላቸው ሰማያዊ ከነዓን እንደሚያገባ አሉ ይመሰክርልናል፣ ይናገራል። ታዲያ እግዚአብሔር ታምር አድራጊ ነውና ታምራቱን ደግሞ ህዝቡ ሲያስታውስ እንዲኖር ይፈልጋል። ያን መርሳት ደግሞ አደጋ እንዳለውም እንዲያውቁ ይሻል። ስለዚህ በኢያሱ ምዕራፍ አራት ላይ የምናገኘው ይህንን ሀሳብ ነው። የማስታወሻ ምልክቶችን እንዴት እንደሰጣቸው እናያለን። ይህም ይላል በመካከላችሁ ምልክት ይሆናል። ልጆቻችሁን በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተም እንዲህ ብላችሁ ነገሯቸው ተብሎ በኢያሱ ምዕራፍ አራት ከቁጥር ስድስት እስከ ሰባት ላይ እናነባለን በመጽሐፍ ምልክት ብዙ ትርጓሜ ሊኖረው ይችላል። አስደናቂ ተግባርን ሊያመለክት ይችላል። ለአንድ ነገር ምልክት ማድረግን ሊያመለክት ይችላል። ለምሳሌ እንደ ቀስተ ደመናው በዘፍጥረት ምዕራፍ ዘጠኝ ቁጥር 13 ላይ የምናገኘው ወይም ደግሞ የማስጠንቀቂያ ምልክትን ሊያሳይ ይችላል። በዘፀዓት ምዕራፍ 12 ቁጥር 13 በበሩ ላይ የተቀባው የደም ምልክት እንዴት ማስጠንቀቂያ እንደነበረ እናስተውላለን። ደግሞ የመለያ ምልክትም ሊሆን ይችላል። ለምሳሌ ሕዝቅኤል ምዕራፍ 20 ቁጥር 20 ላይ እግዚአብሔር ሰባተኛውን ቀን ሰንበትን በሕዝቡና በእርሱ መካከል ምልክት እንዳደረገው እናነባለን። ማስታወሻም ሊሆን ይችላል። በዘፍጥረት 28 ቁጥር 18 ያዕቆብ ያችን ድንጋይ ባስቀመጠና ዘይቱንም በቀባ ጊዜ ምልክት እንድትሆነው እንዳስቀመጠ ማስታወሻ እንድትሆነው እንዳስቀመጣት እናያለን። እንግዲህ ኢያሱ ምልክት እንዲሆኑ ከዮርዳኖስ ወስዶ ያቆማቸው አስራ ሁለቱ ድንጋዮች ትርጉማቸው በስተመጨረሻ የተጠቀሰ ነው። እርሱም ለማስታወሻነት የቀረቡ መሆናቸውን ያሳየናል። አዎ እግዚአብሔር እነዚህን ድንጋዮች እንዲያቆሙ ሲያዝ ከትውስታው ባሻገር ምን ዓላማ ነበረው ብለን ልንጠይቅ እንችላለን። በኢያሱ ምዕራፍ ስድስት ቁጥር ምዕራፍ አራት ስድስትና 7 ላይ እንደምናገኘው አዲስ ትውልድ ሲመጣ እግዚአብሔር የሰራውን እንዲያውቁ እነዚህ ምልክት እንዲሆኗቸው ነበር። እምነታቸው በእግዚአብሔር ድንቅ ስራዎች ላይ መመስረት ያስፈልገው ነበር። ይህን እውቀት ወላጆች ለልጆቻቸው የማስተላለፍ ኃላፊነት ነበረባቸው። ዘዳግም አራት ቁጥር ዘጠኝ እንዴት ለልጆቻቸው ይህን ማስተማር እንዳለባቸው ተነግሯቸዋል። በዚህ እውቀት እያንዳንዳችን በእምነታችን መኖር ያስፈልገናል ማለት ነው። ስለዚህ እግዚአብሔር ያደረገልንን ታምራት እኛም እንዳንረሳ በተለይ ከሁሉ በላይ ትልቁ ምልክት በቀራንዮ ላይ የተሰቀለው የጌታችን ኢየሱስ ክርስቶስ ያመስቀል ነው። ያም የእርሱን ፍቅር ያመለክተናል። የህይወታችን ትልቁን ክፍል እርሱ ሊይዘው እንደሚገባ፣ በህይወታችን ከእሱ ሌላ ማንም ሊነግስ እንደማይገባ የሚያስታውሰን ምልክት ነው። የማስታወሻ ምልክቶች። ከዚሁ ጋር በተገናኘ ደግሞ የመርሳት አደጋዎችን ማሰብ ያስፈልጋል። የእስራኤል ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ ይልና መሳፍንት ቁጥር ሶስት ሰባት ላይ አምላካቸውንም እግዚአብሔርን ረስተው በአሊምንና አስታሮትን አመለኩ ይላል። መርሳት አደጋ ውስጥ ጨመራቸው። ኢያሱ በገልጌላ አስራ ሁለት የማስታወሻ ድንጋዮችን ባቆመ ጊዜ ሁለት ነጥቦች ላይ ትኩረት በማድረግ ተናግሮ እንደነበር እናነባለን። በኢያሱ ምራፍ አራት ቁጥር ሀያ ሶስት ላይ አንደኛ እግዚአብሔር የቀይ ባህርን በእኛ ፊት አደረቀው አላቸው። ኢያሱ ካሌብና ከግብፅ ወጥተው ያልሞቱ ጥቂቶች በዚያ ነበሩና፣ ሁለተኛ ደግሞ እግዚአብሔር የዮርዳኖስን ወንዝ በእናንተ ፊት አደረቀው። ይህ ደግሞ በበረሃ የተወለደውና ከነአንን የሚወርሰው አዲሱን ትውልድ የሚጠቁም ነበር። አዎ አዲሱ ትውልድ ወላጆቻቸው የሰሩትን ስህተት የመድገም አደጋ ከፊታቸው ነበር። እርሱም ደግሞ የእግዚአብሔርን ታላላቅ ስራዎች መርሳት። የሚያሳዝነው እነዚህ ረስተውት ትልቅ ዋጋን ከፍለው እናያለን። በመሳፍንት ምዕራፍ ሶስት ከቁጥር ሰባት እስከ ስምንት ይህን ነው የምናነበው። እግዚአብሔርን ረስተው ጣዖትን አመለኩ። በዚህም በእግዚአብሔር ፊት ክፉን ነገር አደረጉ። በዚህም ራሳቸውን ለአደጋ አሳልፈው ሰጡ። ስለዚህ እግዚአብሔር እርሱ ያደረገውን ነገር እንዳንረሳ ማስታወሻ የሚሰጠን መርሳት ውስጥ አደጋ ስላለው ነው። ታዲያ እኛም እግዚአብሔር ለአባቶቻችን ያደረገውን ጥበቃ በአእምሯችን ማደስና እኛም በዓይናችን የእግዚአብሔርን ኃይል እንደዚሁም ኃያል እጁ ያየንባቸውን ዘመናት ከልብ ማስታወስ ምን ያህል ያስፈልገናል። አዎ እግዚአብሔር ልጆቹን በዘመናት መካከል ይመራል። በታሪክ ውስጥ ቤተክርስቲያንን መርተዋል። ዛሬም እኛን ወደኋላ ዞር ብለን ብናይ ህይወታችንን በብዙ ከፍታና ዝቅታዎች ውስጥ በድል አሻግሮናል እና በእርሱ እንድንታመን በእርሱ እንድንደገፍ እርሱንም እንድንትፈልግ ይህ ያስተምረናል ማለት ነው። እንግዲህ በመጨረሻ አዲስ ምዕራፍ በዮርዳኖስ ወንዝ ሲከፍት እንመለከታለን። ባህር የብስን አደረጋት፣ ወንዙንም በእግር ተሻገሩ፣ በዚያም በእርሱ ደስ ይለናል ይላል እግዚአብሔር ቃል በመዝሙር 66 ቁጥር 6። እንደገና ባህር አየች ሸሸችም፣ ዮርዳኖስም ወደኋላው ተመለሰ ይላል መዝሙር 114 ቁጥር ሶስት ላይ የቀይ ባህርና የዮርዳኖስ መከፈል በታሪክ ክስተት ውስጥ ያሉ ሁለት ትልልቅ ምዕራፎች በመሆን በመዳን ታሪክ ውስጥ ተጣምረው ተቀምጠዋል። ሁለቱም ከኃጢአት ነፃ መውጣታችንንና ወደ ዘላለም ህይወት መግባትን ያመላክታሉ። ታምራዊ በሆነ መንገድ የዮርዳኖስን ወንዝ ተሻግሮ ወደ እግዚአብሔር መገኘት ውስጥ ለተወሰደው ኤልያስም ይህ ግልጽ እውነታው እንደነበር እናያለን። በሁለተኛ ነገሥት ምዕራፍ ሁለት ከአንድ እስከ ሰባት ስምንት አስራ አንድ ላይ ስናነብ እንዲህ ነበር የሆነው። ኤልያስ በታምር እንደገና ዮርዳኖስን እንደተሻገረ እናያለን። ለኤልሳ ደግሞ ይህው ታምር ተልእኮውን እንዲፈጽም ያስቻለውን መንፈስ ቅዱስን የተቀበለበት ምልክት እንደነበረ አሁንም በሁለተኛ ነገሥት ምዕራፍ ሁለት ከ14 15 ስናነብ እናገኛለን። እንግዲህ ለኢየሱስ ደግሞ ወደ ዮርዳኖስ ወንዝ መግባት ተመሳሳይ ተጽዕኖ ነበረው እርሱም በዚያ ተልእኮውን ይፈጽም ዘንድ በመንፈስ ቅዱስ ተሞልቶ ነበር። እርሱም ከኃጢአት ነፃ አውጥቶ ዘላለማዊ ሕይወትን ሊሰጠን ይህንን እንዳደረገ እንመለከታለን። ስለዚህ የዮርዳኖስ መከፈል የአዲስ ነገር ጅምርን ያሳየናል። ለእስራኤላውያን የአዲስ ነገር ጅምር ነበር። ለኤልያስና ለኤልሳ እንደዚሁ የአዲስ ነገር ጅምር ነበር። እንደዚሁም ለጌታችን ለኢየሱስ ክርስቶስ በዛው በዮርዳኖስ ወንዝ በተጠመቀ ጊዜ የሆነውን ስናይ ተመሳሳዩን የአዲስ ነገር ጅማሩ እናያለን። ስለዚህ እግዚአብሔር በሕይወታችን የሚሰራውን ትልቅ ነገር ያሳየናል። እንግዲህ እኛም የጌታን ፍቅርና የበዙትን ጣፋጭ ምሕረቶቹን እናስታውስ። እንደ እስራኤል ህዝብ የምስክር ድንጋዮቻችንን እናቁም፣ በላያችን ላይ እግዚአብሔር ለእኛ የሰራቸውን ውድ ታሪኮች በጽሑፍ እንቅረጻቸው። በመናኝ ጉዞአችንም ለእኛ ያደረገልንን በጥንቃቄ ስናስብ፣ በምስጋና በሚቀልጥ ልብ ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ፣ በሕዝብ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ እያልን እናውጅ ይለናል መዝሙር 116 ከቁጥር 12 እስከ 14። እንግዲህ እኛ የእግዚአብሔርን መልካምነት በማሰብ በታላቅነቱ ደስ ብሎም እሱን እያመሰገንን እንድንኖር የእርሱን መልካምነት በመርሳት አደጋ ውስጥ እንዳንወድቅ ይህ የዛሬው ትምህርታችን ያሳስበናል። እስቲ እግዚአብሔር ያደረገልንን ባርኮታችን እንቁጠር፣ ለእሱም በበለጠ በመገዛት እንኑር። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ።